ጥብቅ እና አስፈሪ ነገር ያለበት ትልቁ ስፍራ ነው። እስካሁን ስለዚህ ኤሪያ ፊፍቲዋን ስለተባለ ነገር አንዳችም ሰው ምንም ነገር እንደማያውቅ ተነግሯል። ኤሪያ ፊፍቲዋን በተባለው ቦታ ላይ አይደለም ሰው ወፍ ዝር አይልም፣ ምክንያቱም ኤሪያ ፊፍቲዋን የተባለ ክልል ውስጥ አደገኛ መሳሪያ እና እንዲሁም ከርቀት ድምፅን እና ምስልን ቶፕ አድርገው የሚቀዱ ካሜራዎች ስላሉ። እነዚህ ካሜራዎች ኤሪያ 51 ላይ ብቻ ሲሆን የሚሰሩ በሌላ ቦታም በአማዞን ቢሆን ለሽያጭ አልቀረቡም። ምክንያቱም ለኤሪያ ፊፍቲ ዋን ብቻ ነው ታስበው የተሰሩት። የጦር መሳሪያዎችም ለእንደዛው ለኤሪያ ፊፍቲዋን ብቻ ነው የተሰሩት። ዓለማችን ላይ ከአሜሪካን ኤሪያ ፊፍቲዋን ውጭ የትም ሀገር ላይ የሉም እነዚህ የጦር መሳሪያዎች። ኤሪያ ፊፍቲዋን የሚገኘው በአሜሪካን ሀገር ሲሆን አሜሪካም ይሄንን ነገር ለብዙ ዓመት ደብቃው ቆይታለች። ኤሪያ 51 ምን ይሆን ሚስጥሩ አለማችንን እያነጋገረ ያለው ይሄ ኤሪያ 51 እንዴት የአሜሪካን ብቻ ሚስጥር ሆኖ ሊቆዩ ቻለ የብዙዎቹ ጥያቄ ነው። ኤሪያ 51 ማለት ማለትማ እስካሁን ድረስ ማንም ያላወቀው ድብቁ ሚስጥር አንዳንድ ሰዎች ብዙ የጦር መሳሪያ የሚመረትበት ወይንም ደግሞ አለማችን ላይ የማይመረቱ አሜሪካን ሀገር ብቻ የሚመረቱ የጦር መሳሪያዎች፣ እንዲሁም ደግሞ ፕሌን ጀቶች እነሱ የሚመረቱበት ቦታ ነው እያሉ ሲደመድሙ፣ አንዳንድ ሰዎች ደግሞ አይ አደለም ይሄ ከእውነት የራቀ ነገር ነው። አለማችን ላይ የሌሉ ነገሮች ወይንም ደግሞ ፍጡራኖች ያሉበት ቦታ ነው። ለዛም ነው አሜሪካ ባዶ ክልሉን አጥራ የያዘችው፣ ከሰው የሚያረቃቸው ለአስራ ምናምን አመትም ደብቃ ያቆየችው ለዛ ነው ይላሉ ማለት ነው። ይሄ ግን ፈጽሞ ከእውነት የራቀ ነው ትላለች ማለት ነው አሜሪካ ምክንያቱ ይህንን ነገር በ1999 ላይ ሎስ አንጀለስ ካለው ግሩፕ ጋር በማተባበር ለፊቢ ወይንም ደግሞ ሪኮም ለተባለችው ከተማ ይፋ አድርገዋል ማለት ነው። በዚህ ክልል ላይ ደፍሮ የሚጠጋ ካለ እንደው መጠጋቱን ተውትና፣ ለመጠጋት የሚያስብ እንኳን ካለ በአንድ ደቂቃ ውስጥ ውድም እንደሚያደርጉት ተናግረዋል ማለት ነው የኤሪያ ፊፍቲ ዋን ወታደሮች። ኤሪያ ፊፍቲ ዋን ላይ ያለው ካሜራዎች ከርቀት ድምፅንና ምስልም በአንድ ደቂቃ ውስጥ ወደ ዴስክቶፑ እንደሚያስተላልፎም ተናግረዋል ማለት ነው። ኤሪያ ፊፍቲዋን ለመሆኑ ምንድን ነው? ችግሩስ ምንድን ነው? ሰውስ ለምን አይጎበኘውም? ኤሪያ ፊፍቲ ዋን የተሰኘውን ቤት ወይንም ደግሞ አካባቢ ክልል የማይጠጉ ከሆነ በሰላም እንደሚኖሩ፣ የሚጠጉ ከሆነ ደግሞ ጭራሹንም እንደማይመለሱ ከዛ አካባቢ ተነግሯል ማለት ነው። ከኤሪያ ክልል ከሰላሳ ኪሎ ሜትር በላይ ከተጠጋችሁ እንዳለ ዱቄት እንደሚያደርጓቸው ተነግሯል ማለት ነው። ይሄ ብቻ አይደለም፣ የራሷን ህዝብ ወይንም ደግሞ የአሜሪካን ዜግነት ያላትም ህዝብ ወደዛ ወደ ኤሪያ ሃምሳ አንድ ከገባች ምንም አይነት ምህረት እንደማታሳይ ተናግራለች ማለት ነው፣ ራሷን አሜሪካ። ለመሆኑ ምንድን ነው ችግሩ? ማለትስ ለምን ቢጠጉ ምን አለበት? ኤሊያንሶች ወይንም ደግሞ አለማችን ላይ የሌሉ ሰዎች ግን ደግሞ ከሰማይ የመጡ ተብለው የሚታሰቡ ሌላ የሰው ፍጡር የሌላቸው ሰዎች እዛ አካባቢ እንደሚኖሩ እና በዛ ላይ ደግሞ ማታ ማታ እየመጡ የሆነ ፍንጭ እየሰጡ እንደሚሄዱ ተናግረዋል ማለት ነው። የአሜሪካ መንግስት ግን ይሄን ነገር ለመደበቅ ሞክሯል ማለት ነው። እሱም ያለው ላይክ እንደ ሕፃን ልጅ የአይሮፕላን የጀትና እንዲሁም ሌላም ሌላም ቁሳቁሶች ማምረቻ ነው ብሏል። እንደምናየው ከሆነ በኒውዮርክ ከተማ ላይ የአይሮፕላን እንዲሁም ሌላ ጀቶች ማምረቻ አለ ማለት ነው። ለምን ያሃ እንደዚህ አይጠበቅም ብለዋል ማለት ነው ብዙዎቹ። እንዴስ ኤሪያ ፊፍቲ ዋን ብቻ እንደዚህ ተጠብቆ አሜሪካ ውስጥ ሌላኛው ክልል ውስጥ ያለው ማምረቻ ወይንም ደግሞ እንደዚህ ጦር መስሪያዎች ለምን እንደዚህ አይጠበቁም ብለዋል ማለት ነው ብዙዎቹ። ሁሎችም በድብቅ እየሄዱ ይሄን ነገር ለማየት ቢሞክሩም እንኳን አንዳችን ፍጭ እንዳላገኙ ተናግረዋል ማለት ነው። ምክንያቱም ከ30 ኪሎ ሜትር ላይ ከራቁ ውድም እንደሚያደርጓቸው ተናግረዋል ማለት ነው። ከአሜሪካን ሀገር ወይንም ደግሞ ከኤሪያ ፊፍቲ ዋን በቅርበት ያለችው ከተማ ላይ ሆላንድ የምትባል ከተማ ላይ እዛ ላይ በቱሪስቶች መካከል እየሄዱ እንደ ቱሪስት እየመሰሉ ይህንን ኤሪያ ፊፍቲ ዋን የተባለ ቦታ ለመጎብኘት ቢሞክሩ እንዳልተሳካላቸው ተናግረዋል ማለት ነው። በቅርቡም ኤሪያ ፊፍቲ ዋን የተሰኘ አንድ ፊልም በዛ ክልል ውስጥ እንደተሰራና ግን ደግሞ የተሰራው ነገር በኤአይ ወይንም ደግሞ ፈጽሞ ከእውነት የራቀ መሆኑን ተናግሯል ማለት ነው ፊልሙን የሰሩና ያቀረቡልን ሰዎች። ለመሆኑ የኤሪያ ክልል ምንድን ነው ሚስጥሩ? ለምንስ ፊልሙ በእውነተኛ አለም ላይ አልተመሰረተም? እንዴትስ ውሸት አደረጉት? ነው ወይንስ ደግሞ ይሄ ነገር ውሸት ነው እኛ ብቻ ነው የምንብላው ለማለት ፈልገው ነው? ለመሆኑ በውስጡ የተደበቀ ማዕድን አለ ወይንስ ምንድን ነው ችግሩ? ለምን ሰው ይህንን ቦታ እንዳይጎበኘው ተደረገ ቢልም የአሜሪካን ህዝብ መንግስታቸው ወይንም ደግሞ የአሜሪካን አዛዥ ወይም ጠቅላይ ሚኒስትራቸው ግን አንዳችን ፍጭ እንዳልሰጠ ተናግሯል ማለት ነው። ይሄ በውሸት ዓለም ላይ የተመሰረተው ፊልምስ ምንም በማስመልከት ነው ነውስ የዩቲዩብ ቪውን ለመሰብሰብ አስበው ነው ኤሪያ ፊፍቲ ዋን ብለው የሰሩት? ይሄንም ፊልምም ካልተመለከታችሁ ዩቲዩብ ላይ ሰርች አድርጋችሁ መመልከት ትችላላችሁ። እነዚህም ድብቅ የተባሉ ኤሪያንሶች ወይንም ደግሞ የሰማይ ፍጡሮች የሚገኙ እዚህ ክልል ላይ ነው ተብሎ ስለሚታሰብም ይህንን ቦታ አጠርተን እኛ በራሳችን ክልል ማግኘት አለብን ብለው አስበውም ሊሆን ይችላል። አይ አይደለም፣ የጦር መሳሪያዎችን እያመረትን ሌላ ቦታ ብቻ ነው የምናስቀምጠው እያሉም ሊሆን ይችላል። የጦር መሳሪያዎችን እያመረትን እናስቀምጣለን ካሉ ደግሞ የተመረተው የጦር መሳሪያ የት ነው የሚሄደው? የት ነው ያለው? እንዴትስ አሜሪካን ክልል ኤሪያ ፊፍቲ ዋን ላይ ብቻ ይሄ የጦር መሳሪያ ሊቀመጥ ይችላል ለምን ለዓለም ህዝብ አልተሸጥም? ለሀገራቶች ለምን አልተሸጥም? እያሉ ሌሎች ቢጠይቁም ይህን ምላሽ ግን ማንም የመለሰ የለም ማለት ነው። ምክንያቱም ጥያቄው ከባድ ነው ማለት ነው። ኤሪያ ፊፍቲ ዋን ላይ የሚጠጉ ሰዎች እንዳለ ዱቄት እንደሚሆኑ ተናግረዋል ማለት ነው። ላስ ቬጋስ በተባለች ከተማ ላይ ደግሞ እነዚህን የሚመሳስሉ ወይንም ደግሞ ኤሊያስ የሚባሉ ፍጡሮች ፈጽሞ ከሰው የራቁ ፍጡሮች ናቸው ማለት ነው። ስለዚህ የእነሱ መገኛ ነው ማለት ነው። ይሄ ኤሪያ ፊፍቲ ዋን የሚባለው ቦታ አይ አይደለም የጦር መሳሪያዎች ማምረቻ ነው ካላችሁ የጦር መሳሪያውን አውጡና አሳዩም ብለዋል ማለት ነው። አይ በድብቅ የሚመረቱ ፕሌኖች እዚህ ውስጥ አሉ ካሉ ፕሌኖቹ የት ነው አሜሪካን አየር ላይ ካልበረሩ ወይም ደግሞ አለማችን ሰማይ ላይ ካልበረሩ የት ነው ያሉት? ነው ውስጥ ተሰርተው ለቅርስነት ነው የሚቀመጡት ብለዋል ማለት ነው ብዙዎቹ። ስለዚህ ድብቁ እውነት ሌላ ከሰው የራቆ ፍጥሮች አሉ አሉበት ማለት ነው። ይሄን አካባቢ ወይንም ደግሞ የሰው ልጅ የማያውቀው ድብቅ ነገር ይመረትበታል ማለት ነው፣ እዚህ ኤሪያ 51 የተባለው ቦታ ላይ ማለት ነው። ስለዚህ ነገር እስከ ዛሬ ማንም አንዳችም ነገር አላወቀም ማለት ነው። ምክንያቱም ይሄ ነገር ፈጽሞ ከእውነት የራቀ ነው ማለት ነው። ስለዚህ ይሄ ነገር የጦር መሳሪያ ማምረቻ ካልሆነ የፍጡራን የተለዩ ፍጡራን መኖሪያ ካልሆነ ምንድን ነው ቦታው? የብዙዎቹ ጥያቄ ነው። እኔ መረጃዎችን አሰባስቤ አምጥቼላችኋለሁ አዲስ ነገር ከወጣ በዚህ ዩቲዩብ ቻናል የመላቅላችሁ ይሆናል እስከዚያው ድረስ ሰብስክራይብ አድርጉ እንዲሁም የደውል ምልክቷን ተጫኑ ምክንያቱም እንደዚህ አይነት አሪፍ አሪፍ ታሪኮችን እንዲሁም እውነተኛና ግልጽ የሆኑ ነገሮችን የምለቅበት ዩቲዩብ ቻናላችን ሲሆን ሰብስክራይብ ላይክ ሼር ማድረግ እንዳትረሱ አመሰግናለሁ